አሰላም ዓለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞች እንዴት ናችሁ? ሰላም ናችሁ? ሆይ ኒ አልሐምዱሊላህ፣ ሰላም ነኝ። አባይ ቢ ላይክ እያደረጋችሁ አዲስ የመጣችሁም ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮቹም እንኳን ደህና መጣችሁ። እንደዚህ የሚያማምሩ ሽቲዎች፣ ፍስታኖች፣ ጠርሀዎች የተለያዩ አይነት ልብስ ይዤላችሁ መጥቻለሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖላችኋለሁ። ሀባይቤ እንዴት እንደሚያምር ፍስታኖች፣ ባለሂዛም ደስ ደስ ደስ የሚሉ የሚያማምሩ ልብስ ይዤላችሁ፣ ቀርብ ያለው አዳዲስ የሚለቃቸው ነገር እንዲደርሳችሁ ለሁሉም ሼር አድርጉልኝ ማለት ነው። ለአመት ባለ አዘዛዘት ሰርጉ እንግዲህ አመት ባለ ተወሰነ ነው የቀረው። እንደ ስሙ የሚያማምሩ ፍስታኖች እንዳያልፋችሁ። እንዲሁም ጠረሃዎች ደግሞ ቆንጆ ቆንጆ ጠረሃዎች እላችሁ፣ ካረብ ያለው ነጭ ከሽፎን ጋር አጣግማችሁ መልበስ ትችላላችሁ። ማሻአላ የሆኑ ናቸው። በፈለጋችሁ አይነት ዲዛይን አመጣላችኋለሁ። በደርዘን የምትፈልጉ በሐባ እናንተ በዋትስአፕ አናግሩን። እነዚህ ተሽፎን ጋር የሚለበሱ ናቸው ተጣግመው ማለት ነው እህቶቼ። እንግዲህ እናንተ ማዘዝ ነው የሚጠበቅባችሁ። የምትፈልጉትን ከእኛ ጋር አታጡም። እናንተ እዘዙን። ቁጥር 0597581546 ደግሞ ለበለጠ መረጃ ፕሮፋይል ስር ታገኛላችሁ። እንደዚህ የሚያማምሩ ጠረሀዎች እናቶች፣ እህት ልጆቻችሁን ማስደሰት የምትፈልጉ አልባሳቶች፣ ወደ ሀገር መላክ የምትፈልጉ ጀዋል፣ አይፓድ ሁሉን ነገር በታማኝነት እንልካለን። እናንተ ይኸው መርጣችሁ ስክሪሹት እያረጋችሁ መላክ ብቻ ነው የሚጠበቅባችሁ። በኢሞ በዋስታ በቴሌግራም እንገኛለን። እነዚህን የሺፎን ማላበሻ ጠረሀ የተለያዩ ዲዛይን አቅርበንላችኋል እንዲሁም የሽጃዳ ሱራት ተሸራሸፍ ማለት ነው ይኸው እንደዚህ በሀዲያ መልክ በተጠገመ ጃሄዝ አድርገን እናደርሳለን ሁለኝ ሰምስ ባህለው መስገጃ ሽጃዳ አለው መጋሪያ አለው እንዲሁም ደግሞ እነዚህ ፍስታኖች የዱባይ ፍስታኖች ናቸው። እንግዲህ የዱባይ ፍስታን በጣም ተፈላጊ ነው። አባያዎቹም ሁሉም ገብተዋል። ሹፉ እንዴት እንደሚያምር፣ እዘዙን።